በዚህ ቪዲዮ ላይ የነቢዩ ሙሐመድ ሶለላሁ ዓለይሂ ወሰለም ስም በኑሕ መርከብ ላይ ተጽፎ በራሺያ ሳይንቲስቶች ስለተገኘ አስደንጋጭ ግኝት እንወያያለን። ከኑሕ አስደናቂ ታሪኮች መሃል አንዱ በፈጣሪ የሚያምኑ ሰዎችን ከአጥፊ ጎርፍ ለመታደግ ብሎ የገነባው ግዙፍ መርከብ ታሪክ አንዱ ነው። የኑሕ መርከብ ሕልውናን ለማጥናት ማደን ከተጀመረ ይህ ነው የሚባል ጊዜ የለውም። ከእነዚህ ጥናቶች መሃል አንዱ የተደረገው በራሺያ ሳይንቲስቶች ነበር። በእርግጥም እነዚህ ሳይንቲስቶች የነቢዩ ሙሐመድን ሱለላሁ ዐለይሂ ወሰለም ስም የያዘን ትልቅ የእንጨት ጣውላ በኑሕ መርከብ ላይ አግኝተዋል። እውነት ነቢዩ ኖህ ወይም ኑሕ የነቢዩ ሙሐመድ ሱለላሁ ዐለይሂ ወሰለምን ስም መርከቡ ላይ ቀርጾ ነበረ? ለምንስ ኑሕ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ስም በመርከቡ ላይ ጻፈው? እስቲ እንወያይበት። በወረሃ ሐምሌ በ1951 ዓ.ም የራሽያ ሳይንቲስቶች ቡድን በኬቭ ሸለቆ ውስጥ ጥናት አድርገው ነበር። አዲስ የማዕድን ማውጫ ስፍራ በቦታው ላይ በማግኘታቸው በጊዜው በስፍራው ከፍተኛ ፍላጎት አሳድረው ነበር። በጥናታቸውም ወቅት በአካባቢው ላይ እየተበታተነ በርካታ የእንጨት ቁርጥራጮችን አገኙ። ከዛም ቀጠሉና አንዳች ጠቃሚ ነገር እናገኛለን በሚል ተስፋ ስፍራው ላይ ቁፋሮ ማድረግ ጀመሩ። በጣም የተደነቁት ግን በስፍራው ላይ የእንጨት ቁርጥራጭ ስብስቦችን ሲያገኙ ነበር። በዚህ ዘመቻ ላይ ከተሳተፉ ተመራማሪዎች መሃል አንዱ በርካታ ደረጃ ያላቸውን እንጨቶች ከመረመረ በኋላ የተገኘው እንጨት ተራ እንጨት አለመሆኑንና በውስጡም ትልቅ ምስጢር እንደያዘ እንደሚያስብ ግምቱን አስቀመጠ። ለማወቅ ባለ ከፍተኛ ጉጉት ስፍራውን ማሰስ ጀመሩ። በቁፋሮ ቦታውም ላይ በርካታ የእንጨት ቁርጥራጮችን አገኙ። በተጨማሪም ሌሎች አስደናቂ ነገሮችንም አገኝተዋል። ረጅም ስኩዌር ቅርጽ ያለው የእንጨት ቁራጭም አገኙ። ይህ የእንጨት ጉማጅ 14 በ10 ኢንች ቁመት ያለውና ከሌሎቹ እንጨቶችም በተሻለ ሁኔታ ላይ ሆኖ በማግኘታቸው በጣም ተደነቁ። ረጅም ጊዜ ከወሰደ ጥናት በኋላም ማለትም እስከ 1952 መጨረሻ ድረስ ጥናት ከተደረገ በኋላም ይህ የተገኘው የእንጨት ጉራጭ የኖህ መርከብ ጉማጅ እንጨት ነው ከሚል ድምዳሜ ላይ ደረሱ። በማውንት ካፍ ወይም በማውንት ጋምብሌ ተራራዎች ላይ ወድቆ የቀረ እንደሆነ ይገምታሉ። ይህ የእንጨት ቁራጭ ወይም ጣውላ የኖህ መርከብ አካል የሆነው ጣውላ ላይ በጥንታዊ ፊደሎች የተቀረጹ ጽሁፎችም ነበሩበት። የተገኘው የእንጨት ጉማጭ ከኖህ መርከብ ላይ የተገኘ የእንጨት ጉማጅ መሆኑ ከተረጋገጠ በኋላ በእንጨቱ ላይ የተጻፈው አረፍተ ነገር ምን የሚል ነው የሚል ጥያቄ ደግሞ አስነሳ። በዚህም በእንጨቱ ላይ የተጻፉትን ጽሁፎች ትርጉም ለማወቅ የሚያጣራ ቡድን የራሽያ መንግሥት በጥናትና ምርምሩ ክፍል ስር አዋቀረ። ይህ ቡድንም ሥራውን የካቲት 27 እንደ እንዲ ኤሮፓውያን አቆጣጠር መሥራት ጀመረ። ከጥናት አድራጊ አባላቶቹ መሃል የተወሰኑትን በስም እነሆ፣ አንደኛ ፕሮፌሰር ሰለሞን ከሞስኮ ዩኒቨርሲቲ፣ ሁለተኛ ፕሮፌሰር አይፋኪኖ ኪኖ ከሉሉሃን ኮሌጅ ቻይና፣ ሶስተኛ ሚስተር ሚሻው ሉሩክ የቅሪተ አካላት ባለሙያ፣ አራተኛ ሚስተር ታሞል ጎሮ በካፍሬድ ኮሌጅ መምህር ናቸው። አምስተኛ ፕሮፌሰር ዲፓካን ከሌኒን ኢንስቲትዩት፣ ስድስተኛ ሚስተር ኤም አህመድ ኮላድ ከዚኮማን ሪሰርች አሶሲሽን፣ ሰባተኛ ሜጀር ካርተር ከስታሊን ኮሌጅ ናቸው። ከዛም እነዚህ ሰባት ባለሙያዎች ለስምንት ወራቶች የዘለቀ ጥናት ካደረጉ በኋላ በመጨረሻ የተገኘው የእንጨት ቁራጭ የተሰራበት ቁስ የኖኅን መርከብን ለመስራት ከዋለው የእንጨት ቁስ ጋር ተመሳሳይ መሆኑን ከድምዳሜ ላይ ደረሱ። እናም ኖኅ ለመርከቡ ደህንነትና የፈጣሪውን ደስታና እርዳታ ለማግኘት ሲል የእንጨት ጣውላዎቹን በመርከቡ ላይ እያደረገው እርሱ መሆኑንም አረጋግጠዋል። በዝርግ ጣውላው መሃል ላይ ቁልጭ ብሎ የሚታይ በእጅ መዳፍ ቅርጽ የተሰራ ስዕል ይገኛል። በሴሜቲክ ቋንቋ በላዩ ላይ የተቀረጹ የተወሰኑ ቃላቶችንም ይዟል። የጥንታዊ ቋንቋ ባለሙያ የሆነው ሚስተር ማይክ ከማንቸስተር ኢንግላንድ የመጣው በጣውላው የተቀረጹትን ቃላቶች ተረጎማቸው። ትርጉሙም እንዲህ ይላል፣ አምላኬ ሆይ፣ ረዳቴ ለተባረከው ነፍስ ስትል እርዳኝ፣ እጄን ያሰኝ ለሙሐመድ፣ ለታላቁና ክብር ለሚገባቸው ዓለምን ለእርሳቸው ነው የፈጠርከው። በስማቸው የሆነብህ እርዳኝ። ወደ ቀጥተኛው መንገድ የምትመራው አንተ ነህ። በጽሑፉ ላይ ነቢዩ ኑሕ በነቢዩ መሐመድ በኩል ልመና የሚያቀርብ ይመስላል። የጽሑፉን ትርጉም ካወቁ በኋላ ሁሉም ሳይንቲስቶች በጣም ተደነቁ። በተለይ ደግሞ በጣም ግራ ያጋባቸው ነገር የእንጨት ጣውላው ምንም ሳይሆን ሳይጎዳና ሳይሰበር እንዴት ቀረ የሚለው ነው። ከበርካታ ምዕተ ዓመታት በኋላም የእንጨት ጣውላው በአሁኑ ጊዜ ምንም ሳይሆን በሞስኮ ራሽያ የቅሪተ አካላት ጥናትና ምርምር ማዕከል ተቀምጧል። የአረፍተ ነገሮቹ ትርጉምም ከሌሎቹ ነገሮች ጋር በጋዜጣ ታትሞ በጊዜ ወጥቷል። የመጀመሪያው ዜናውን ይዞት የወጣው በዲሴምበር 28 በ1953 ዌክሊ ሚረር የተባለ የእንግሊዝ ጋዜጣ ነበረ። በተጨማሪም በ1954 ጃንዋሪ 23 በሎንዶንና በማንቸስተርም ውስጥ ተዘግቧል። እንደዚሁም ሌሎች ታዋቂ ሚዲያዎች የጣውላው ላይ የተገኘውን ትርጉም በጋዜጣቸው ላይ አትመው ይዘው ወጥተዋል። ነብዩ ኑህ ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተወሱል ሲያደርጉ ነበር። ተወሱል የሚለው ቃል ዋሲላ ከሚለው ቃል የተገኘ ሲሆን ትርጉሙም ማማለድ ማለት ነው።

ወደ እርሱ መቃረቢያን መልካም ሥራን ፈልጉ ትድኑ ዘንድም በእርሱ መንገድ ታገሉ፣ ይላል ሱራ ማኢዳ አንቀጽ 35። የራሺያ ሳይንቲስቶቹ ግኝት እንደሚከተለው ሊገለጽ ይችላል። ነቢዩ ኖኅ ልቦናውን በነቢዩ መሐመድ በኩል ተማጽኖ ሲያደርግ እንደነበረ ነቢዩ መሐመድ ከመላካቸው በፊት ይኖር ለነበረው ኑ እውቀት ይህ የማይቻል አይደለም። ይህ ግኝት ለአላህና ለነቢዩ ያለንን እምነትና ፍቅር እንደሚጨምረው ተስፋ እናደርጋለን። ይህ በእንዲህ እንዳለ ይህንን ግኝት በመቃወምና ግኝቱ ትክክል አይደለም፣ ይህ ግኝት የፈጠራ ታሪክ ነው በማለት የተለያዩ አይነት ጽሁፎችን ያጋሩ ሰዎች መኖራቸውን በተለያዩ ባደረግናቸው ጥናቶች ላይ አግኝተናል። አላሁ አለም። እናንተም የራሳችሁን ጥናትና ምርምር አድርጋችሁ ያመናችሁበትን ያዙ። ነገር ግን በበርካታ ባደረግናቸው ንባብና ጥናቶች መሠረት ይህ የተገኘ ግኝት በሞስኮ በሚገኝ የጥናትና ምርምር ክፍል ውስጥ ይገኛል ተብሏል። በራሺያ ያላችሁ ተመልካቾች ካላችሁ የዚህን ነገር ሀቀኝነትና እውነተኛነት አረጋግጣችሁ ኮሜንት ላይ ብጽፉልን ምስጋናችን ይላቅ ነው።